ተተጣልብ የተዘፈኩትን ተመልካቾቻችን እንግዲህ እንዳያችሁት ነው። በጣም በጣም በጣም ይገርማል። እንግዲህ ውስጥ እነሱ ምን እንደሚሉ ልቀርጽ ነው ብዬ እንደገባው

ነገሮች ሁሉ ተቀያየሩ ማለት ነው። እኔም ሁሉ ተደብድቤ ያለሁ ተደብድቤ ያለሁ እንግዲህ ያው እንግዲህ ምንድነው የሚባለው ላይችል አይሰጥም ነው። ምንድነው የሚባል ነገር አለ እንግዲህ። እሷ ሞታለች በዛ በኩል ነው ያለችው። አግብቼ እንግዲህ እንደፈረደብኝ ማስታረቅ ነው፣ ምንም ማድረግ አልችልም። እና ተመልካቾች፣ ከባድ ነው እንግዲህ። ቀስ አርጌ ሰራተኛዋን ወደ ቤቷ መስደድ ነው እንጂ ከዚህ አርጌ እኔ እንደዚህ መጣላት አልችልም።

ምን ትላላችሁ እና ምን ትላላችሁ ሰራተኛዋን መስደድ ነው ወይስ እዚህ መታገል ነው ምን ይሻላል